በአሁኑ ጊዜ ባለው ፈጣን የንግድ ዓለም ውስጥ አነስተኛ ካፒታል የሚጠይቁ የንግድ ስራዎችን መጀመር ለብዙ ስራ ፈጣሪዎች የገንዘብ ነጻነትንና ኢኮኖሚያዊ እድገትን ለማግኘት እንደ ዋና መፍትሄ እየታየም ነው። እነዚህ የንግድ ስራዎች በትንሽ የመነሻ ወጪ የመጀመር እድልን ስለሚሰጡ ለአዳዲስና ውስን ሀብት ላላቸው ባለሙያዎች ትልቅ እድልን ይፈጥራሉ። በመሆኑም በዛሬው የገበያ ቢዝነስ ዝግጅታችን የተመረጡና አዋጭነታቸው ከፍተኛ የሆኑ በአነስተኛ ካፒታል የሚጀመሩ የንግድ ስራዎችን በጥልቀ የምናደርሳችሁ ይሆናል። እነዚህ ሶስት የቢዝነስ አይነቶች የገበያ አዋጭነታቸው፣ ተወዳዳሪነታቸው፣ የሚጠበቀው የትርፍ መጠንና ሊያጋጥሙ የሚችሉ ዋና ዋና ተግዳሮቶችን በስፋት የምናነሳ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ወደ መረጃው አለፍን። በቅድሚያ ወደምንመለከተው የቢዝነስ አይነት ስናልፍ የቾክ ማምረት ስራ እናገኛለን። የቾክ ማምረት ቢዝነስ በኢትዮጵያ አዋጭ ከሆኑ የአነስተኛና መካከለኛ የማምረቻ ዘርፎች አንዱ እንደሆነ በቢዝነስ አማካሪዎችና በገበያ ጥናቶች ይገለጻል። ይህ በተለይም ከትምህርት ዘርፍ እድገት ጋር ተያይዞ የቾክ ፍላጎትን መጨመርም ያሳያል። ትምህርት ቤቶች፣ ኮሌጆች፣ የስልጠና ተቋማትና በቦርድ የሚጠቀሙ ሁሉም ቢሮዎች የቾክ ዋና ደንበኞችም ናቸው። በኢትዮጵያ የትምህርት ሽፋን እየጨመረ በመምጣቱ ቾክ ፍላጎትም እየጨመረ እንደሆነ ያሳያል። በአጠቃላይ የቾክ ማምረት ቢዝነስ በኢትዮጵያ ውስጥ ትልቅ ገበያ ያለውና በአንጻራዊነት በአነስተኛ ካፒታል ሊጀመር የሚችል አዋጭ የስራ ዘርፍ እንደሆነ መረጃዎች ይጠቁማሉ። የቾክ ማምረት ቢዝነስ በሀገራችን በተለያየ መጠንና በተለያየ ከለር ለማምረት የሚያስችለን የማሽን አይነት ያለ ሲሆን በአነስተኛ ካፒታል ልንገዛውና ወደ ቢዝነስ መግባት የምንችልበት የቢዝነስ አይነትም ነው። የቾክ ማምረቻ ማሽን በቀላል ካፒታልና በቀላል ስልጠና ወደ ቢዝነስ ልንለውጠው የ የምንችለው የስራ ዘርፍ ሲሆን የማምረቻ ማሽኑን በመጠቀም በቤት ውስጥ መስራት የምንችለው ስልጠና የማያስፈልገው ቀላልና የተለየ ሰፊ ቦታ የማይጠይቅ የቢዝነስም አይነት ነው። ምርትን ወደ ገበያ ማቅረብን በሚመለከት አብዛኛው በሀገራችን የሚገኙ የትምህርት ተቋማት አሁንም ድረስ የቾክ ምርትን በተለይም በትናንሽ ከተሞች በስፋት በጥቅም ላይ የሚውል በመሆኑ የገበያ ጥያቄ ያን ያህል አሳሳቢ አይሆንም። በተጨማሪም የቾክ ምርት ከማስተማሪያነት በዘለለ ለሌሎች አገልግሎቶችም ጭምር የሚውል በመሆኑ ፍላጎቱ በስፋት ያለና የገበያ ትስስሩም ሰፊ የሚባል ነው። የቾክ ማምረቻ ማሽን ምንም አይነት የኤሌክትሪክ ኃይል የማይፈልግ ሲሆን ማሽኑ በአንድ ጊዜ በ20 ደቂቃ ውስጥ እስከ 800 ቾኮችን ሊያመርትልን ይችላል። ስራውን ለመስራት የሚያስፈልገው ዋነኛ ጥሬ ዕቃ ጅብሰም ሲሆን ግብዓቱም በሀገር ውስጥ በስፋትና በቀላሉ ማግኘትም ይቻላል። ይህንን ስራ ለመስራት የሚያገለግለን ማሽን ከ160 ሺ ብር ጀምሮ ማግኘት የምንችል ሲሆን ማሽኑ ለአጠቃቀም ምቹና በቀላሉ ከቦታ ቦታ መዘዋወር የሚችል በመሆኑ ቾክን በቀ በቀላሉ በቤት ውስጥ ማምረትና ለገበያ ማቅረብ የሚያስችለናል። ቢዝነሱ በአንጻራዊነት በአነስተኛ ካፒታል ሊጀመር መቻሉ ከፍተኛ ቁጥር ያላቸው ዜጎች በቀላሉ ወደ ስራ እንዲገቡ የሚያስችላል። የቾክ ማምረት ቢዝነስን ለጀማሪዎች ተመራጭ የሚያደርገው የማምረቻው ቴክኖሎጂ እና የአሰራሩ ቀላልነት ነው። ማሽኑ ምንም አይነት የኤሌክትሪክ ኃይል የማይፈልግ በመሆኑ የኃይል መቆራረጥን ስጋት ያስወግዳል። ምርቱ በቤት ውስጥ በቀላሉ የሚሰራ ሲሆን ሰፊ ቦታ የማይጠይቅ ከመሆኑም በላይ ልዩ ስልጠና የማይፈልግ በመሆኑ የስራ ማስኬጃ ወጪ ም ይቀንሳል። የቾክ ዋና ግብዓት የሆነው ጅብሰምም በሀገር ውስጥ በስፋትና በቀላሉ የሚገኝ በመሆኑ በውጭ ምንዛሬ ጥገኝ እነ ዙሪያ ያለውን ስጋትም ይቀንሳል። በመሆኑም የቾክ ማምረት ቢዝነስ በኢትዮጵያ ውስጥ አነስተኛ ካፒታልን፣ ቀላል የምርት ቴክኖሎጂንና የተረጋገጠ ሰፊ ገበያን አጣምሮ የያዘም ነው። ማሽኑ የኤሌክትሪክ ኃይል አለመጠየቁና በቤት ውስጥ መሰራት መቻሉ ደግሞ የስራውን አደጋና የስራ ማስኬጃ ወጪ በእጅጉ ይቀንሰዋል። ስለሆነም ስራውን በንቃት በመጀመርና በምርት ጥራት ላይ በማተኮር በኢትዮጵያ ገበያ ከፍተኛ ተወዳዳሪነትን መፍጠር ይቻላል። ወደ ሁለተኛው የቢዝነስ አይነት ስናልፍ የመኪና እጥበት ወይንም ላቪያጆ ስራን እናገኛለን። የመኪና እጥበት ወይንም ላቪያጆ ቢዝነስ በኢትዮጵያ በተለይም በአዲስ አበባ ና በትላልቅ ከተሞች በጣም ውጤታማ ና አዋጭ ከሆኑ የአገልግሎት ዘርፎች ውስጥ አንዱ እንደሆነም ይገለጻል። የከተሜነት መስፋፋት ና የመኪና ባለቤትነት መጨመር የዚህን ስራ ፍላጎት በቋሚነት ከፍ አድርጎታል። የዚህ ቢዝነስ ውጤታማነት በዋናነት የሚወሰነው በየአመቱ በሀገር ውስጥ የሚገቡ ና የሚመዘገቡት የመኪና ቁጥር መጨመር የአገልግሎት ሁለቱም ተጠቃሚዎች ቁጥርም ያሰፋዋል። በተጨማሪም የከተማ ነዋሪዎች የጊዜ እጥረትን ና ንጽህናን የመጠበቅ ፍላጎት የላቫዥን ስራ የግድ አስፈላጊም ያደርገዋል። ብዙ ሰዎች መኪናቸውን በየሳምንቱ ወይም ከዚያ ባነሰ ጊዜ ውስጥ ያሳጥባሉ። ምንም እንኳን ብዙ የመንገድ ዳር እጥበት ቦታዎች ቢኖሩም ዘመናዊ ውሃ ቆጣቢ ና ሙያዊ አገልግሎት የሚሰጡ ተቋማት እጥረትም አለ። ይህ ክፍተት ለተደራጁ ቢዝነሶችም ትልቅ ዕድልን ይፈጥራል። የተለያዩ የቢዝነስ ጥናቶች እንደሚያሳዩት በዘርፉ ያለው አማካኝ የተጣራ የትርፍ ህዳግ ከፍተኛ ሊሆን እንደሚችል ይጠቁማሉ። ለምሳሌ አንዳንድ ምንጮች በአንድ ቦታ ከፍ ያለ ትርፍ የሚገኝበት አዋጭነት እንዳለም ያሳያሉ። ለምሳሌ በወር 60 ሺ ብር የተጣራ ትርፍ ሊያስገኝ የሚችል ስራ መሆኑን የሚጠቁሙ መረጃዎችም እንዲሁ አሉ። የትርፍ ህዳጉ ከ35 ፐርሰንት እስከ 60 ሊደርስ እንደሚችል ዓለም አቀፍ ጥናቶችም ይጠቁማሉ። በሀገር ውስጥ ያለው ዝቅተኛ የሰራተኛ ደሞዝ እና የዋጋ ጭማሪ ግምት ውስጥ ሲገባ ይህ ህዳግ ወይንም ትርፍ በኢትዮጵያ አውድም ጠንካራ ሊሆን ይችላል። የላቪያጆ ስራ ውጤታ ጫማ እንዲሆን ወሳኝ ከሆኑት ምክንያቶች ውስጥ የመጀመሪያው ቦታ ነው። ስራው የሚከፈትበት ቦታ ለምሳሌ አጉራባሽ ከተሞች፣ መተላለፊያ መስመር፣ የገበያ ማዕከላት አቅራቢያ፣ ከፍተኛ የመኪና ትራፊክ ያለበት አካባቢ ቢሆን ለስኬት ወሳኝ ነው። ሌላኛው የካፒታል መጠንና የአገልግሎት አይነት ነው። በጣም በትንሽ ገንዘብ የሞባይል የመኪና እጥበት አገልግሎት በተንቀሳቃሽ የመኪና ማጠቢያ ማሽን መጀመርም ይቻላል። አገልግሎቱን ወደ ደንበኛው ይዞ በመሄድ ኪራይም ይቀንሳል። በተጨማሪም በቀላል ትርፍ ማግኘትም ይቻላል። በሌላ በኩል በ መካከለኛ ካፒታል የኪራይ ቦታ በማዘጋጀት ስራውን መስራትም እንችላለን። ይህንን ስራ ለመጀመር የተለያየ የካፒታል መጠን የሚያስፈልገን ሲሆን ከአነስተኛው ከ25000 ብር ጀምሮ እስከ 100000 ብር ድረስ መነሻ ካፒታል ሊያስፈልገን ይችላል። በኢትዮጵያ ውስጥ በተለይም በአዲስ አበባ የውሃ አቅርቦት መቆራረጥና የኃይል መቆራረጥ ስጋት ሊኖርም ይችላል። በአጠቃላይ የመኪና እጥበት ወይንም ላቪያጆ ቢዝነስ በሀገራችን ውስጥ በጣም ጥሩ ገበያ ያለውና ትርፋማነቱ የተረጋገጠ የስራ ዘርፍ ነው። ስኬታማ ለመሆን ዋና ቁልፍ ነው ነገር ቦታውን በትክክል መምረጥ፣ ጥራት ያለውንና ፈጣን አገልግሎት መስጠት፣ እንዲሁም ተጨማሪ አገልግሎቶችን ማካተት ነው። ቢዝነሱን እንደ ሞባይል እጥበት በአነስተኛ ካፒታል መጀመር ወይንም እንደ ዘመናዊ ጋራዥ በትልቅ ካፒታል በመግባት ሰፊውን ገበያ መቆጣጠርም ይቻላል። የመኪና እጥበት ቢዝነስ ለመጀመር የሚያስፈልገው ካፒታልና የመሳሪያዎቹ ዋጋ በዋናነት እርሶ ሊጀምሩበት ባሰቡት የአገልግሎት ደረጃና የቴክኖሎጂ አይነት ላይ ይወሰናል። የመኪና እጥበት ቢዝነስ በጀት ሲያወጡ ከማሽኑ ወጪ በተጨማሪ ለቦ ቦታ ኪራይ፣ ለሰራተኛ ደሞዝ፣ ለውሃና ለመብራት ክፍያ እንዲሁም ለአስፈላጊ የመነሻ ኬሚካሎች ወጪንም ማስላት ያስፈልጋል። የመኪና እጥበት ወይም ላቪያጆ ቢዝነስ በኢትዮጵያ የአገልግሎት ዘርፍ ውስጥ ከሚታዩ ፈጣንና ተለዋዋጭ የስራ መስኮች ውስጥ አንዱ ነው። በተለይም በከተሞች የመኪና ብዛት መጨመሩና የህዝቡ ንጽህናን የመጠበቅ ፍላጎት እየጨመረ መምጣቱ የላቪያጆን አገልግሎት ወሳኝ ያደርገዋል። ብዙ ባለመኪናዎች በየሳምንቱ መኪናቸውን ስለሚያሳጥቡ አገልግሎቱ ቋሚ የገቢ ምንጭም አለው። የቢዝነሱ ስኬት ቁልፍ የሚሆነው ትልቅ የመኪና ትራፊክ ፍሰት ባለበት ቦታ ላይ መመስረትም ላይ ነው። በትንሽ ማሽንና መሰረታዊ ቁሳቁስ ወደ ደንበኞች በመሄድ ስራውን ለመጀመር ከ25000 ብር እስከ 65000 ብር ሊያስፈልገን ይችላል። በትልቅ ካፒታል አውቶማቲክ ማሽን፣ የቦታ ግንባታና ተጨማሪ አገልግሎቶችን ለማካተት ሚሊዮን ብሮችንም ሊጠይቀን ይችላል። ዋናው የስራ ማስኬጃ ወጪዎች የቦታ ኪራይ፣ የሰራተኛ ደሞዝ፣ የውሃና የመብራት ክፍያ እንዲሁም የእጥበት ኬሚካሎች ግዢ ናቸው። በትክክለኛ ቦታና ና ጥራት ባለው አገልግሎት ሲሰጥ የመኪና እጥበት ትልቅ ትርፍ ሊያስገኝም ይችላል። ወጪዎች ቢኖሩም በአንድ መኪና ከሚከፈለው ዋጋ ላይ የሚገኘው የተጣራ ትርፍ ከፍተኛ ሊሆንም ይችላል። የላቪያጆ ስራ የውድድር መጠኑ ከፍተኛ ሲሆን ስኬታማ ለመሆን በጥራት በፍጥነትና በደንበኞች አገልግሎት ከሌሎች መለየትም ያስፈልጋል። በተጨማሪም በኢትዮጵያ ከተሞች የውሃ መቆራረጥ ስጋት ቢኖርም የውሃ ቆጣቢ ቴክኖሎጂዎችን መጠቀም ወይም የውሃ ታንከሮችን መግዛት ወሳኝ ነው። በአጠቃላይ የላቪያጆ ስራ በኢትዮጵያ ውስጥ ገ ገንዘብ የማመንጨት አቅሙ ከፍተኛ ቢሆንም የቦታ ምርጫና የውሃ አቅርቦት ፈተናዎች በጥንቃቄ ሊፈቱ የሚገባቸው ጉዳዮች ናቸው። በመጨረሻ ወደምንመለከተው የቢዝነስ መለከተው አይነት አለፍን የከሰል ማምረቻ ማሽንን እናገኛለን። የከሰል ከሰል ማምረቻ ማሽን በተለይም በብሪኬት ከሰል ማምረቻ ማሽን በኢትዮጵያ ውስጥ በአሁኑ ወቅት በጣም ትርፋማ ከሆኑ የአነስተኛ የማምረቻ ዘርፎች ውስጥ አንዱ ነው። ይህ የሆነበት ምክንያት የእንጨት ከሰልን በብሪኬት በተለያዩ የግብርና ተረፈ ምርቶች የሚዘጋጅን በመተካት በአካባቢ ጥበቃና በኢኮኖሚያዊ አዋጭ በመሆኑ ነው። ማንዋል ወይንም በእጅ የሚሰራ ማሽን ማለትም የኤሌክትሪክ ኃይል ወይንም ሞተር የማያስፈልግ ፈልጋው የጥሬ ዕቃውን ድብልቅ በሰው ኃይል ተጭኖ የሚቀረጽም አለ። አንዳንድ የቢዝነስ ሀሳቦች ይህንን ስራ ከ30 ሺህ ብር እስከ 50 ሺህ ብር ድረስ በሚደርስ አነስተኛ ካፒታል መጀመር እንደሚችልም ያመላክታሉ። የማኑዋል ብሪኬቲንግ ማምረቻ ማሽኖች በኢትዮጵያ ውስጥ ባሉ አቅራቢዎች ዘንድ ከ50 ሺህ ብር ጀምሮ ሊገኝ እንደሚችልም መረጃዎች ይጠቁማሉ። ማኑዋል የከሰል ማምረቻ ማሽን የሚጠይቀው ዋና ግብዓት ጥሬ ዕቃዎችና የሰው ኃይልን ብቻ ነው። ብርኬቲንግ ከሰል የሚሰራው ከእጽዋትና ከግብርና ተረፈ ምርት ሲሆን የእንጨት ብናኝ፣ የእርሻ ሰብል ቅሪቶች፣ የቡና ቅርፊት፣ የከሰል አመድ ማጣበቂያ ማለትን ጥሪቃውን ተጭኖ ቅርጹን ይዞ እንዲቆይ የሚያስችለን፣ ብዙ ጊዜ የስታርች ወይንም የሸክላ አፈር ቅልቅል ጥቅም ላይ ይውላል። የከሰል ማምረቻ ማሽኑ ማንዋል በመሆኑ የኃይል መቆራረጥን በምርቱ ላይ የሚያስከትለውን ተጽዕኖ ያስወግዳል። ማሽኑ ቀላል አሰራር ስላለው ልዩ ወይም ረጅም ስልጠና አያስፈልገውም፣ ከቦታ ቦታ ለማዘዋወር ምቹ ነው። ነገር ግን ከኤሌክትሪክ ማሽን አንጻር የማንዋል ማሽን የማምረት አቅሙ ዝቅተኛ ነው። ትልቅ ገበያ ለመሸፈን ከባድ ሊሆን እንደሚችል የሚገመት ሲሆን በተጨማሪ ምርቱ ሙሉ በሙሉ በሰው ኃይል ላይ ስለሚመካ ከፍተኛ መጠን ለማምረት የበርካታ ሰራተኞችን ጉልበትም ይጠይቃል። ማሽኑ ማንዋል ስለሆነ በቀን የሚያመርተው ብዛት የሚወሰነው በዋናነት ማሽኑን በሚጠቀመው ሰው ፍጥነት እና በቀን ስንት ሰዓት እንደሚሰራ ላይ ነው። በአንድ ጊዜ የሚያደርገው የከሰል ብሪኬት ብዛት ትንንሽ ብሪኬት ከሰሎችን በአንድ ጊዜ አነስተኛ ቁጥር ያላቸውን ያመርታል። በቀን ሊመረት የሚችለው ግምት የማንዋል ማሽን በሰዓት በአንጻራዊ ተቃዋሚነት አነስተኛ ቢሆንም በየቀኑ በቋሚነት ከተሰራ የተሻለ ምርትን መስጠት ይችላል። በብቃትና ፍጥነት የሚሰራ አንድ ሰው በአንድ ሰዓት ውስጥ ከ50 እስከ 150 ኪሎ ግራም የሚደርስ ጥሬ ብሪኬቲንግ ማምረት ይችላል። በቀን ምርት ግምት በአማካኝ በ8 ሰዓት ውስጥ ከ300 እስከ 1000 ግራም የሚደርስ ብሪኬቲንግ መስራትንም ይችላል። በአጠቃላይ የማኑዋል የከሰል ማምረቻ ማሽን በትንሽ ካፒታል ለመጀመር ለመጀመርና የአካባቢን ገበያ ለማሟላት እጅግ ጠንካራና ተመራጭ የሆነ የስራ ዘርፍ ነው። ክቡራትና ክቡራን የገበያ ቢዝነስ ተመልካቾቻችን ለዛሬ ያዝንላችሁ፣ በአነስተኛ ካፒታል የሚጀመሩ ሶስት የቢዝነስ ሀሳቦች እነዚህን ይመስሉ ነበር። በቀጣይ በሌሎች የቢዝነስ ሀሳቦች እስከምንገናኝ ድረስ ሰናይ ጊዜን ተመኛል ነው።